ሚዲያ የሁለት የተሳሉ ሰይፎች ገጽታ ማሳያ መሆኑን ያመላክታል እንደ አህጉር አፍሪካ እንደ ሀገር ደግሞ ሩዋንዳን በጥቁር መዝገብ ውስጥ ያስገባት ክስተት እንደ አውሮፓውያን አቆጣጠር በ1994 በሩዋንዳ ከ800ሺ በላይ ሰዎች ለተፈጸመባቸው የዘር ጭፍጨፋ ቃታውን የሳበው አርቲኤልኤም የተባለው ጣቢያ ሆኖ እናገኘዋለን ሬዲዮ ጣቢያው ጥላቻን ማንነትን በመጥራትና የጥቃት መመሪያዎችን ደጋግሞ በማስተላለፍ ለሰዎቹ ጭፍጨፋ እንደ ማዕከላዊ አስተባባሪ ሆኖ አገልግሏል ይህ ምሳሌ የሚያሳየው ሚዲያ በከፋ መልኩ ከተሰበከበት የአንድን ሕዝብና ሀገር ህልውና በሰዓታት ውስጥ የመናድ አቅም እንዳለው ነው። በኢትዮጵያም የሚዲያ እውቀት ጉድለት በህብረተሰቡ ላይ አፍራሽ ትርክቶችን በቀላሉ እንዲርመሰመሱ እድልን ፈቅዷል። ታዲያ በዚህ ሂደት ውስጥ የነገሮችን የመረጃዎችን እውነትነት ማረጋገጥ እዚህ ላይ አስፈላጊ ሆኖ ይገኛል። አዎ ማህበራዊ ሚዲያ የሚጠቀሙ ሰዎች እምነቶችን ለማጋጨት አንዱን ከአንዱ ከፍና ዝቅ የማድረግ እንትን አለ። ስለዚህ በአጭሩ ብቻ በሃይማኖት ይሁን በአገር ደረጃ ላይ ሀሰት ነገር ይበዛባቸዋል። ማህበራዊ ሚዲያ ላይ ወይም ሶሻል ሚዲያ ላይ የሚሰራጩ ማንኛውም ዜና ሊሆን ይችላል። የትኛውም ነገሮች ያው ጥራት ይጎላቸዋል። ለምሳሌ የሀሰተኛ መረጃ ሊያስተላልፍ ይችላል። ግን ያው እኛ ስንከታተል ስንወስድ ለእኛ የሚጠቅመንን ማህበረሰቡን ወይም ምንን ያገለግለኛል በሚለው መልኩ ነው የምንሰማውም የምከታተለውም ማለት ነው። ኢትዮጵያ በልዩ ልዩ ታሪካዊ የለውጥ ምዕራፎች ውስጥ ስታልፍ የሀገሪቱን መልክ የመቅረጽና የመገንባት ኃላፊነት በግንባር ቀደምነት የሚዲያ ተቋማት ድርሻ ነበር። ይህ ታዲያ የጋራ ማንነትን ለመገንባት መረጃን ከማስተላለፍ የላቀ የሕዝብንም አመለካከት በመቅረጽ የተነጠሉ የተለያዩ አካላትንም በማቀራረብ ወሳኝ ሚናን የሚጫወት ነው ወንድማማችነትና ሕብራዊ አንድነትን ለመናድ የሚፈልጉ ኃይሎችንም የሚመከትበት መንገድም ነው። ሚዲያዎች ማድረግ ያለባቸው ብዬ የማስበው የመጀመሪያው ጉዳይ እውነትና እውቀትን መጨበጥ ነው። ብዙ ያለያዩን፣ እኛ በተለያየን ቁጥር ደግሞ የምናሰራጫቸው መረጃዎች የሚለያዩበትና ትውልድን የሚያበላሹበት፣ የትውልድ ብልሽት ደግሞ ነገ የታሪክ ተወቃሽ የምንሆንበት ስለሆነ ሚዲያዎች እውነትንና እውቀትን ጨብጠን ለጋራ አላማ መቆም አለበት። የጋራ ጉዳዮቻችንን ማጉላት ኃላፊነታችን ነው። የሀገር አንድነት፣ የህዝቦች አንድነት፣ የወንድማማችነት ይህን ለማምጣት የሚዲያ ሚና በጣም ትልቅ ነው። የዓለም አቀፍ ሚዲያዎችን መውሰድ እንችላለን። የሀገራቸውን ነጻነትና የሀገራቸውን አንድነት የሚበትን ነገር ላይ ምንም ነገር አይሰሩም። እኛም እንደዛ ነው መሆን ያለብን። ሚዲያ በጎ መልኩን ስንገልጠው የደቡብ አፍሪካን የእርቅ ስነ ስርዓት የመራበትን መንገድ እናነሳለን። ደቡብ አፍሪካ ከአፓርታይድ የዘር መድሎ ውድቀት በኋላ የእውነትና የእርቅ ኮሚሽን የተፈጸሙትን ወንጀሎች በግልጽ ለህዝብ ያቀረበበትን ሂደት ሚዲያዎች በሰፊው አስተላልፈውታል። የአሰራር ጥላቻን ከመደበቅ ይልቅ በግልጽ በመነጋገር የመተሳሰብ የፍትህና የመቻቻል አዲስ ትርክትን በደቡብ አፍሪካ ፈጥሮ ነበር። ሀገሪቱ ከከፋ መከፋፈል ወጥታም ወደ ዘላቂ ሰላም እንድትሸጋገርም ቁልፍ ሚና ተጫውቷል። ለኢትዮጵያም ሀገርን ያስቀደመ ሚዲያ ከዚህ መነሻ የሚያሻት ይሆናል። የሀገራችን ሚዲያዎች ከዚህ ከዶሜስቲክ ወይም ከሀገራዊ ኮንሰምሽን ባሻገር አሁን ወቅታዊ ጉዳዮች በቀጠናው ላይ የሚደረጉ ነገሮችን በጥልቀትና በብስለት በጥንቃቄ መረዳት እና መረጃዎችን ደግሞ ለማህበረሰቡ ማድረስ ይገባቸዋል የሚል እምነት አለኝ። በዚህ ዙሪያ ደግሞ ሚዲያው እንደ ሀገር የሀገርን ጥቅም ወይም ብሔራዊ ጥቅም ብለን የምንጠብቃቸው የምናስባቸው ነገሮች በደንብ ማሳየት በደንብ ማሳወቅ ሀገራዊ ጉዳዮችን በተመለከተ ሚዲያው የሀገሩን ጥቅም ማስጠበቅ ባለበት አግባብ ሁኔታዎችን ማስኬሄድ አለበት ብያም ናሉ። ጋዜጠኝነቱ ሚዲያውም ከፍ እንዲል ለሀገር ብሔራዊ ጥቅም እንዲሰራ ለሀገር ብሔራዊ ጥቅም ደግሞ እንዲሰራ ስንል ከፕሮፌሽናሊዝሙ ጋር ተሰናስሎ ማለት ነው። ፊልዱ ተለዋዋጭ ነው፣ ባህሪው በጣም ይለዋወጣል። በዛ ተለዋዋጭ በሆነ የጋዜጠኝነት ምህዳር ውስጥ ራሱን አፕዴት እያደረገ ራሱን አፕግሬድ እያደረገ የሚሰራ ጋዜጠኛን መፍጠር ተገቢ ነው። የኢትዮጵያ ሚዲያዎችና ዜጋዎች ለጥፋት አጀንዳ ጆሮ በመንሳት መሬት ላይ ያለውን እውነት የሚያቀራርቡና የጋራ የሆኑ ዓላማዎችንም በማስቀደም ሀገርን መገንባት ላይ መትጋት እንዳለባቸው ይገለጻል። ሚዲያ የሰው ልጆችን ሕይወት የተሻለ ለማድረግ የተቋቋመ በመሆኑ ሀገርን የመገንባት ኃላፊነቱን ሊወጣ ይገባል። ብዙዎች እንደሚያነሱት ከአዲስ ቀን ጋር ናችሁ። ወደ ሌሎች ጥንቅሮች እናልፋለን። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ በተለያዩ ዓለም አቀፍ መገናኛ ብዙሀን ላይ ቀርበው የኢትዮጵያን እውነታ የሚገልጡ በርካታ ባለሙያዎች አሉ። አዎ በተለይ ደግሞ የታላቁ የህዳሴ ግድብ ላይ ይደርስ የነበረውን ጫና በመመከት ረገድ ዘርፈ ብዙ ስራዎች ተሰርተዋል። ብሔራዊ ጥቅምን ከማስጠበቅና ሀገርን ከመገንባት አኳያ ከመገናኛ ብዙሀን ምን ይጠበቃል የሚለውን ደግሞ ባልደረባችን መስከረም ቸርነት ታስቃኝናለች። ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት ሚዲያ ልክ እንደ እሳት ነው ወይ ያጠፋል ወይ ያለማል በማለት በኢትዮጵያ ስላለው የሚዲያ አውድ ተናግረው ነበር። መገናኛ ብዙሀን ተአማኒ፣ ወቅታዊና አስፈላጊ መረጃ ማቅረብ ተግባራቸው ነው። ነገር ግን የመገናኛ ብዙሀኑ ከሀገር ጥቅም በላይ ለራሳቸው ፍላጎት ሲቆሙ ለበርካታ ጊዜያት ተስተውሏል። እንደ ኢትዮጵያ ብዝሃማንነት ባለበት ሀገር በህዝቦች መካከል መቀራረብን በመፍጠር ለዘላቂ ሀገራዊ እድገት መስራት ይገባቸዋል። መገናኛ ብዙሃኑ ከራስ ጥቅም በላይ የሀገርን ጥቅም ሊያስጠብቁም ግድ ይላቸዋል። በተለይ እንደ ኢትዮጵያ ታዳጊ በሆኑ ሀገራት ውስጥ መገናኛ ብዙሃን ከራሳቸው ፍላጎት ይልቅ የሀገርን ብሔራዊ ጥቅም ለማስጠበቅ መስራት የተሰጣቸው ኃላፊነት ነው። ጸጥታና ደህንነት ዘላቂ ሰላም፣ የምጣኔ ሀብት ተወዳዳሪነትና ዓለም አቀፍ ቅቡልነት ላይ ሊሰሩም ይገባል። መገናኛ ብዙሃን በኢትዮጵያ ነባራዊ ሁኔታ የነበራቸውን ሚና ጥቂት ነጥቦች እንመልከት። ለአብነት ያህል የሁሉም ኢትዮጵያዊ ሀብት የሆነው ታላቁ የህዳሴ ግድብ ከግብ እንዲደርስ ሚናቸው የጎላ ነበር። ግድቡ የኔ ነው የሚለውን ሁሉም ኢትዮጵያዊ በዘር በሃይማኖት በጎሳና ብሔር ሳይከፋፈል መግባባት እንዲኖረው በማድረግ መገናኛ ብዙሃን ሚናቸው የጎላ ነበር። ለግድቡ ሀብት ማሰባሰብና ሁሉም የበኩሉን እንዲወጣ ማድረግም ችለዋል። ይህ ብቻ አይደለም። በወቅቱ ይደርሱ የነበሩ ዓለም አቀፍ ጫናዎችን በመመከት ረገድ እንዲሁም አበርክቷቸው ብዙ ነው። እንደ ኖሞር የመሳሰሉ ንቅናቄዎችም የሚዘነጉ አይደሉም። ይህ ሁሉ የሚዲያ የማሰባሰብ ለጋራ ጉዳይ በጋራ የመቆምና የወል ትርክትን የመገንባት የዚህ ዘመን ሕያው ማሳያ ነው። ኢትዮጵያ አሁን ያለችበት ዘመን መገናኛ ብዙሃኑ የራሳቸውን ጥቅም ከማስቀደም ይልቅ የረጅም ጊዜ የሀገር ብሔራዊ ጥቅምን ማስጠበቅ ላይ ትኩረት ማድረግ የግድ ይላቸዋል። በሕዝቦች መካከል ያለው ልዩነት ለሀገር ጉልበት ሊሆን እንደሚችል በማሳየት አንድነትን መፍጠር ይጠበቅባቸዋል። መገናኛ ብዙሃኑ ሀገራዊ የልማት ጉዳዮች ላይም ትኩረት በማድረግ ለዘላቂ ልማትና እድገት እንዲሰሩ ይጠበቃል። ሌላው ኢትዮጵያውያንን ለዘመናት የተሻገሩ ችግሮች በውይይት መፍትሄ ያገኙበታል ተብሎ የሚጠበቀው የሀገራዊ ምክክር ሂደት ላይ ዜጎች ንቁ ተሳትፎ እንዲያደርጉ ለማስቻል የሚዲያ ሚናው በጉልህ የሚነሳ ነው። ሀገራዊ ምክክሩ በዜጎች መካከል መግባባትን የሚፈጥር ነውና፣ መገናኛ ብዙሀን ደግሞ የማቀራረብ ኃላፊነት አለባቸው። በየጊዜው ለሀገር ብሔራዊ ጥቅምና ሉዓላዊነት መረጋገጥ የሚነሱ ጉዳዮች ወደፊት እንዲመጡ ከማድረግ ጀምሮ አንድነት ኃይል፣ የአብሮነት ትርክትም ጉልበት ሆኖ ሀገርን እንዲያራምድ መገናኛ ብዙሀን ኃላፊነታቸው ብዙ ነው። በኢትዮጵያ ብሔራዊ ትርክትን በመገንባት ሂደትም መገናኛ ብዙሀን በተለይም የትናንትን ስህተት እንዳይደገም የዛሬው ብርታት ለነገ እንዲሻገርና ህብረ ብሔራዊ አንድነት ማስቀጠል እንዲቻል የሀገራዊ መግባባት ሚናው ከፍተኛ ነው። አሁን ደግሞ የፍሪ ጠቅላይ ሚኒስትር አብይ አህመድ ስለ ሚዲያ ካጋሩት ሀሳብ ወደ እናንተ እናደርሳለን። ሚዲያ ለሀገር ግንባታ ወሳኝ ከሆኑ መሳሪያዎች ውስጥ አንዱ ነው። ሚዲያን በመጠቀም መልካም ሆነ ጎጂ ነገሮችም መስራት ይቻላል። ነገር ግን አጠቃቀምን በማስተካከል ሀገር ግንባታ መጠቀምና ውጤት ማስመዝገብ ይቻላል። ባለፉት የለውጥ አመታት በሚዲያው ዘርፍ የተሰሩ ስራዎችን በተመለከተ ጠቅላይ ሚኒስትር አብይ አህመድ የተናገሩትን ተከታትለን እንመለስ። ሚዲያ ልክ እንደ ሰዓት ነው ያጠፋል ያለማል። ወይ እንደ ቢላ ነው ይገላል ያበስላል። ማብሰያ ይሆናል ማገዣ ይሆናል። ሚዲያን ለመልካም ነገር መጠቀም እስከቻለ ድረስ ውጤቱ ከፍተኛ ነው። ለጥፋት ከዋለ ነው በዚያው ልክ አደጋ ያስከትላል። ሚዲያ በሚመለከት ባለፉት 67 ዓመታት 160 ሚዲያዎች ተጨምረዋል። ኢትዮጵያ ውስጥ 160 ያልነበሩ ሚዲያዎች ተጨምረዋል በለውጡ ጊዜ በዲኮደር ስለሚለኩና ስለሚታወቅ ኢትዮጵያ ያላት ቴሌቪዥን አራት ሚሊዮን ነበር። አራት ሚሊዮን ቴሌቪዥን ነበረን። በእርግጥ ይሄ በእኔ እድሜ ያሉ ሰዎች ብዙ የሚገርማቸው ታሪክ አይደለም። ምክንያቱም ቲቪ ለማየት ስንት ቤት ተጉዘን እንደምንሄድ እንዴት በረንዳ ተቀምጠን ህብረት ቤት እንደምናይ እናውቀዋለን። ቲቪ በየቤቱ ያለ ነገር አልነበረም ኢትዮጵያ ውስጥ። በለውጡ ጊዜ አራት ሚሊዮን ቲቪ ነው ኢትዮጵያ ውስጥ የነበረው። ዛሬ 20 ሚሊዮን ቲቪ ኢትዮጵያ ውስጥ አለ። ባለፈው ስድስት አመታት ኢትዮጵያ ውስጥ ያለው የቲቪ ቁጥር በሶስት እጥፍ አድጓል፣ በአራት እጥፍ አድጓል። ምን ማለት ነው? ጎረቤት ተሰልፈን በረንዳ ተቀምጠን ከማየት ነፃ የወጡ ህፃናት በጣም ብዙ ናቸው ማለት ነው። በእኛ ጊዜ መከራ ብዙ ነው። ማታ ቲቪ ለማየት ቀን ስንላክ እንውል ነበር። ቲቪ ያላቸው ሰዎች በጣም ውስን ስለነበሩ፣ አሁን በርካታ ቤተሰብ ቲቪ ያለው ሁለት ሶስት ያላቸው አሉ። ዘመናዊ ቲቪ ያላቸው አሉ። ሚዲያውም በዝቷል፣ ቲቪውም በዝቷል። የሚዲያ ቋንቋው ስልሳ ደርሷል። ኢትዮጵያ ውስጥ በስልሳ ቋንቋ ብሮድካስት ይደረጋል። በአማርኛ ኦሮምኛ፣ ትግርኛ ብቻ ሳይሆን በብዙ ቋንቋዎች ማለት ነው። ስልሳ ቋንቋ የማህበረሰብ ሚዲያዎችን ጨምሮ በራሳቸው ቋንቋ ብሮድካስት ያደርጋሉ። በእኛ ሁኔታ በቁጥርም በሳይዝም በአሰራርም በከፍተኛ ደረጃ ሚዲያው ተለቋል። ብዙ ወቀሳ ያለብን፣ ለምንድን ነው ሚዲያው እንዳሻው እንዲናገር የፈቀዳችሁት የሚል ነው። እኛ ደግሞ ያለን ሀሳብ ጀማሪዎች ነን። ከአሁኑ ማፈን ከጀመን ክሬኤቲቪቲ ይጠፋል። አሁን ከመቶ ሺህ በላይ ኮንቴንት ክሬተርስ ኢትዮጵያ ውስጥ አሉ፣ በዩቱብ በቲክቶክ የሚሰሩ ሁሉ ትክክል ላይሆን ይችላል፣ ሁሉ ፕሮፌሽናል ላይሆን ይችላል። መከልከል ስንጀምር ግን ይገታል፣ እና እየሰፋ ቀስ እያልን እያስተማርን እየገራን ብንሄድ ይመረጣል በሚል ነው ለቀቅ ያደረግነው እና ሚዲያው በኢትዮጵያ ታሪክ ታይቶ ባልታየ ቁጥር፣ ስፋት እና ጊዜ የሚዲያው ብዛት፣ የዜናው ብዛት እኮ ለመስማት አስቸጋሪ፣ ኢትዮጵያ ውስጥ በዚያ ልክ ነው ያለው። እየገራን እያረቅን እያስተካከልን ወደ እውነት ወደ ልማት ወደ ብልጽግና የሚወስደውን ደግሞ እያሰፋን ሚዋሽ አይጠፋም፣ ግን እየቀነስን መሄድ ይኖርብናል ብዬ አምናለሁ። እንቀጥላለን። ተመልካቾቻችን፣ እዚህ ጉዳይ ላይ ነው ቆይታ የምናደርገው። ሚዲያን ለሀገር ግንባታ ጠንካራ ብሔራዊ አንድነትን ለመመስረት እንዴት መጠቀም መቻል አለብን የሚለው ላይ ቆይታ እናደርጋለን። እንግዳ ጋብዘናል። እንግዳችን የጋዜጠኛና መምህር ዳኛቸው አብራ ከሀረር ስቱዲዮ ናቸው። እንዴት አደሩ መምህር? ፍቃደኛ ስለሆኑም እጅግ አድርገን እናመሰግናለን። ጤና ይስጥልኝ እኔም አመሰግናለሁ መልካም መልካም እንግዲህ እንደሚታወቀው በተለይ ለአመታት የመገናኛ ብዙሃን ሀገራዊ የጋራ ትርክትን በመፍጠር ሂደት ውስጥ የመጡበት ሂደት በእርስዎ ሁኔታ እንዴት ይገለጻል እስኪ አመሰግናለሁ ያው ሚዲያ በሀገራችን የጋራ አንድነትንም እንዲሁም ደግሞ በጋራ ያለፍናቸው የተለያዩ ጉዳዮችን አስተናግዶ ሽፋን ከመስጠት አንጻር ብዙ ስራዎች ተሰርተዋል በዋናነት ደግሞ በሀገር ግንባታ ሂደት ላይ ያው ወሳኝ ሚና ያለው ሚዲያ በአካዳሚ ደረጃ ደግሞ የሚነሱ ወሳኝ አራት ነጥቦች አሉ። በተለይ ሚዲያ አራተኛ መንግስት እንደመሆኑ መጠን የመንግስት ውሳኔ ስራዎችና ውጤት የህዝብ ጥቅምን ከማስጠበቅ አንጻር ምን ያክል ብቁ ሆኖ ተገኝተዋል የሚለውን የማረጋገጥ ሚና መወጣት መቻል አለበት። ሌላው አጀንዳ መፍጠር መቻል አለበት። ሚዲያ አጀንዳ ሴቲንግ ላይ ወይም የበብዙሃን ደርስ በብዙሃን ዘንድ ደርሰው አመለካከት የሚቀርጹ ጉዳዮች ላይ ራሱን የቻለ አመለካከት መቅረጽ መቻል አለበት። አጀንዳ ሴቲንግ የምንለው ማለት ነው። ሦስተኛው የጌት ኪፒንግ ሚና አለው ሚዲያ። የመረጃ ይዘት ጥራት ላይ ቁጥጥር መደረግ መቻል አለበት። በእርግጥ አሁን ላይ በርካታ የማህበራዊ ሚዲያዎች መብዛታቸውን ተከትሎ ይሄ አስቸጋሪ የሚሆንበት ጊዜ ላይ ነው የምንገኘው ቀድሞ ላይ በዋናነት የህዝብ ብሮድካስተሮች ወይም ደግሞ ይሄ የህዝብ መገናኛ ብዙሃን ብቻ ዋናኛ መረጃ አሰራጪ በሆኑ በሆኑበት ጊዜ ላይ ይህንን ማድረግ ይቻላል። ምክንያቱም ኤዲቶሪያል ፖሊሲ ስላላቸው የሚዲያ ተቋማት ራሱን በቻለ መንገድ መልእክት ወደ ታዳሚያን ከመድረሱ በፊት ራሱን የቻለ የይዘት የትክክለኝነት ቁጥጥር ማድረግ የሚቻልበት አሰራር ስላላቸው ማለት ነው። ነገር ግን በተቃራኒው ደግሞ ወይም ከዚህ ባሻገር በማህበራዊ ሚዲያው አሉታዊ በሆነ መንገድ መረጃን ለማሰራጨት የሚፈልጉ አካላትን ግን መጠቀም መቆጣጠር በማያስችልክ ሁኔታዎች ክፍት ናቸው፣ ወይም ደግሞ ታዳሚያን ያልተረጋገጠ መረጃ ሊያገኙ የሚችሉበት እድል ሰፊ ነው ማለት ነው። ስለዚህ ከዚህ አንጻር የጌት ኪፒንግ ሚና ወሳኝ ነው። ሚዲያ ላይ የመረጃ ይዘት ጥራት ቁጥጥር ሌላው ያው የዋች ዶክ ሚና ሊኖሩ ይገባል። ሚዲያ የህዝብ ድምጽ ሆኖ የህዝብ ብዙሃን ፍላጎት የህዝብን ፍላጎትና ጥያቄ ሀሳብ፣ አስተያየት የሚያስተናግድ የሚያቀርብ ከዛም አንጻር ለሀገር ጥቅምና ለሀገር ግንባታ መዋል የሚችሉ ወሳኝ ጉዳዮች ላይ አመለካከት መቅረጽ ላይ ትልቅ ድርሻ አለው። መልካም እንግዲህ፣ በሚገባው ልክ ሀገራዊ በሆኑ ጉዳዮች ላይ የጋራ የሆነ መግባባት አለመፍጠራችን እንደ ሀገር ምን አግድሎብናል? ማለት እንችላለን። በጣም ጥሩ። ምናልባት በሀገራችን ያው በርካታ የመገናኛ ብዙኃን ተቋማት አሉ። በዚህ ሰዓት በማህበራዊ ሚዲያው ደግሞ በርካታ መረጃ ሰጪዎች አሉና የጋራ አመለካከትና የጋራ ግንዛቤን ከመያዝ ጋር በተያያዘ ኢትዮጵያ በታሪክ ያለፈችባቸው የተለያዩ ሁነቶች አሉ። በተለይም ደግሞ ከቅርብ ዓመታት በፊት በተለይ ከለውጥ በፊት ያየናቸው ጫፍ የወጡ የፖለቲካ አመለካከቶችን በጣም አክርሮ ከማስተጋባት ጋር በተያያዘ በዛ ልክ ዋልጠረገጥ የሆኑ አስተሳሰቦች እንዲፈጠሩ ከማድረግ አንጻር ራሱን የቻለ ጫና ነበረው። ፖላራይዝድ የሆነ ሚዲያ ወይም ደግሞ በተለያየ አቅጣጫ የሚጓዙ መረጃዎች ሲሰራጩ አይተናል። ያ ደግሞ ራሱን በቻለ የሀገር የፖለቲካ መረጋጋት ላይ ተጽዕኖ አሳድሯል። ማህበራዊ መስተጋብር ላይም እንደዛው ራሱን የቻለ ጫና ነበረው። ነገር ግን ያንን አርሞ ደግሞ መገኘት ይጠበቃል። ሚዲያ የአንድ ሀገር ህዝቦች ትላንት ምን ነበሩ፣ ዛሬ ምን አላቸው፣ ነገስ የት መድረስ ይፈልጋሉ የሚለውን የጋራ ሀሳቤ የህዝብን ጥቅም ፐብሊክ ኢንተረስትን መሰረት አድርጎ መስራት አለበት። እንደዚ አድርጎም ሲሰራ ሀገር በጠንካራ የጋራ ግንዛቤ ላይ የጋራ ትርክት ላይ የተመረኮዘ የተግባባ ሀሳብ ያላቸው ዜጎች ኖሯት በተሻለ ደረጃ በኢኮኖሚም፣ በማህበራዊም፣ በፖለቲካም ወደ ተሻለ ደረጃ የላቀ ደረጃ ውስጥ መግባት የምችልበትን እውነት መፍጠር የሚያስችል ነው። እና ያን ባልሆነበት ሁኔታ ግን የሚዲያ በዛው ልክ አፍራሽ ሆኖም ነው ሊገኝ የሚችለው። ያሉ ማህበራዊ ሴቶችን ያጠፋል። የኢኮኖሚ እድሎችን ሰዎች ተጠቅመው በተሻለ ደረጃ መለወጥ የሚችሉበት ሂደትን ከመፍጠር ፋንታ ሀገር ያላት አቅም በሙሉ እየተዳከመ እንዲሄድ የሚያደርግ የፖለቲካ አለመረጋጋትም እንዲፈጠር የሚዳርግ ነው። ይህንን ደግሞ ይህን አይነት ሁኔታዎችን ሀገራችን እንዳታስተናግድና በቀጣይ የተሻለ ደግሞ የሀገር ግንባታ ሂደት ውስጥ የበኩሉ ሚና እንዲወጣ ሚዲያ በአትኩሮት መስራት መቻል አለበት። በተለይ የጋራ ሀሳቢ የጋራ አመለካከት መቅረጽ ላይ ሚዲያ ከሚዲያ በላይ ግንባር ቀደም ድርሻ ያለው አካል የለም። ምክንያቱም መልእክት በሚዲያ እንደምናውቀው ወደ ብዙሀን ዘንድ ይደርሳል። የማስ ኮሚኒኬሽን ሮል ወይም ይሄ የብዙሀን ተግባቦት የምንለው የሚፈጠረው በሚዲያ ነው። ስለዚህ አንድ መልእክት ደግሞ ወደ ብዙሀን ዘንድ ሲደርስ መድረሱ ብቻም ሳይሆን ከመልእክቱ ይዘት አንጻር በታዳሚያ አእምሮ ዘንድ እንዲያመጣው የሚጠበቀው የአመለካከት ለውጥ ውሳኔና እሳቤ ያለ ያ ደግሞ ነው ለውጥ ሊያመጣ የሚችለው የአመለካከት መቅረጽ ላይ ማለት ነው። ስለዚህ ይሄንን በብዙሀን ተግባቦት ውስጥ አስገብተን ታዳሚያን የሚደርሳቸው መረጃዎች ትክክለኛ የጋራ አመለካከትን፣ የጋራ ትርክትን፣ የጋራ መስተካበርን ባከበረ መልኩ በጎሳቤን አዳብረው ሰዎች በጋራ አመለካከት ለጋራ ጉዞ ለሀገር ግንባታ በጋራ እንዲነሱ ከማድረግ አንጻር ሚዲያ ወሳኝ አስተዋጽኦን ያለው። መልካም አሁን ላይ በተለይ በርካታ ለብሔራዊ ጥቅም በጋራ መቆምን የሚጠይቁ ጉዳዮች ከፊታችን እየመጡ ናቸው። አሁን ላይ ሚዲያው የጋራ ትርክትን የመገንባት ሚናው ላይ ምን ያህል የነቃ ተሳትፎ ማድረግ ይኖርበታልስ? በምን መንገድስ መቀጠል አለበት? በጣም ጥሩ ኢትዮጵያ፣ ያው እንደ ሀገር እንግዲህ ያሉን በርካታ የጋራ ሴቶች አሉ አኩሪ ሴቶች አሉን ትልቅ ታሪክ ያለን ህዝቦችን አሁን ላይ ያሉ ኢኮኖሚ እድሎችም እንዲሁም በማህበራዊ በተለያየ ዘርፎ ያሉ ሴቶች አሉን። በእነዚህ እንደማሳስረም በጋራ ነገ እንደ ሀገር በዓለም ፊት ሀገራችን እንድትገለጽ የምንሻበት ይሄ ደግሞ በድምር ውጤቱ ዜጎች ከግለሰብ ጀምሮ እንደ ማህበረሰብ በተሻለ ህይወት ውስጥ እንዲገኙ ከማድረግ አንጻር ያለ ፍላጎትን መሰረት በማድረግ መታየት ያለበት እሳቤ ነው። ሚዲያውን ማዕከል አድርጎ መስራት ያለበት ይሄ ነው። ሚዲያ በማህበረሰብ በግለሰብም እንደ ሀገርም ዴሞክራቲ የሆነ እሳቤ ያላቸው፣ ምክንያታዊ የሆነ እሳቤ ያላቸው፣ መርህን የተከተለ እሳቤ ያላቸው ዜጎች በሰፊው እንዲበራከቱ ከማድረግ አንጻር ባለው ኢኮኖሚ እድሎች መጠቀም የሚችሉ ዜጎች በይበልጥ በመረጃ ዳብረው እና አመለካከት ገንብተው የበኩላቸውን አስተዋጽኦ ማድረግ የሚችሉበት እንዲሁም ደግሞ የጋራ የሆኑ እሴቶቻቸው ምንድን ናቸው የሚለውን አውቀው ለጋራ ጉዞ መነሳት የሚችሉ ማህበረሰብን በሰፊው ከመፍጠር አንጻር ወሳኝ ድርሻ ያለው ያሉን በጎ እሴቶችን፣ የጋራ ጉዳዮችን፣ ያሉን አኩሪ የታሪክ የባህል እሴቶችን፣ የኢኮኖሚ እድሎችን በዓለም ፊት ልንታይ በጋራ ደግሞ በዚህ በዓለም ፊት የምንገለጽበት ራሱን የቻለ መለያ ያለው ኢትዮጵያ በዓለም ፊት በዓለም መድረክ የምትሳልበት መልክ አለ። ያ ደግሞ የምትሳልበት መልክ ሊመጣ የሚችለው ካሉን በጎ ሴቶች ድምርና የጋራ ውጤት ነው። ስለዚህ ሚዲያችን የሀገራችን የመገናኛ ብዙኃን ተቋማት ያሉንን እድሎች በሰፊው ያሉንን ጸጋዎች በሰፊው በማስገንዘብ የጋራ የሚያደርጉን የሚያስተሳስሩን ማህበራዊ እሴቶቻችንን በሰፊው በማስተማር በማስተዋወቅ ላይ ሰፊ ትኩረት ሰጥተው መስራት መቻል አለባቸው ያ ደግሞ በተለይ በዋናነት እንደዚህ አይነት ጉዳዮችን መረጃዎችን ሰዎች ሊታደሟቸው በሚችል ልክ የአመለካከት ለውጥ ማምጣት በሚችል ልክ ግንዛቤ መቅረጽ በሚያስችል ልክ አትኩረው መስራት ያስፈልጋል መልካም እንግዲህ በኢትዮጵያ በተለያዩ ጊዜ የተለያዩ ውጫዊና ውስጣዊ ጫናዎች ሲፈጠሩ ይስተዋላል በታላቁ ኢትዮጵያ ህዳሴ ግድብ ማንሳት እንችላለንና እንደዚህ አይነት ውጫዊና ውስጣዊ የሆኑ ጫናዎችን መቋቋም የሚያስችል ስራዎችን ለመስራት ሚዲያው እስከምን ድረስ ሊሰራ ይገባል? አሁን ላይ ደግሞ የጀማመር ናቸው። እንዲሁም ደግሞ ብሔራዊ ጥቅማችንን ሊያስጠብቁ የሚችሉ እንደ ባህር በር ያሉ ጥያቄዎችን ያነሳንበት ጊዜ ነው እና እነዚህን እነዚህን ተንተርሰው የሚመጡ ውስጣዊና ውጫዊ ጫናዎችን ለመቋቋም ሚዲያው እስከምን ድረስ መስራት ይኖርበታል? ሚዲያ ቀደም ሲል እንዳነሳሁትኝ በጋራ ጉዳዮች ላይ አመለካከትን የሚቀርጽ ነው። የብዙሃን አመለካከትን የሚቀርጽ ነው። እንዳነሳሽውም አንቺ ታላቅ የኢትዮጵያ ህዳሴ ግድብን በተመለከተ ኢትዮጵያ አሁን ላይ እንደ ዳግማ አድዋ የምናየው ውጤት የታየበት ነው። ታላቅ የኢትዮጵያ ህዳሴ ግድብ፣ በዛ ውስጥ ደግሞ አንዱ ትልቁ ሚና የነበረው ሚዲያ ነው። በተለይ ኢትዮጵያ በተፈጥሮ ሀብቷ የመጠቀም መብቷ ያሉ ዲፕሎማሲያዊ ጫናዎችንና አጠቃላይ በሚዲያው ሲዳሰሱ የነበሩ ጉዳዮችን በሙሉ ለህዝብ በማድረስ የአመለካከት ለውጥ ማምጣት ተችሏል፣ የጋራ አቋም መያዝ ተችሏል። ከዚህ ጋር ተያይዞ ደግሞ በተለይ በብሔራዊ ጥቅም፣ በሀገራዊ ጥቅም ጉዳይ ላይ የአንድ ሀገር ህዝቦች የሚይዙት የጋራ አመለካከት ግንዛቤ ወሳኝ ነው ይባላል። በተለይ በዲፕሎማሲ ዘርፍ ያሉ ምሁራን እንደሚያነሱት ማለት ነው። ሰው ከዚህ አንጻር የሚዲያ ተቋማትም ህዝቦች የጋራ በሆኑ ብሔራዊ ጥቅሞች ላይ እንደ ሀገር ወሳኝ የምንላቸው የፖለቲካ፣ የኢኮኖሚ፣ የማህበራዊ ጥቅሞቻችን እና ጉዳዮች ላይ ጠንካራ የሆነ አቋም መያዝ እንዲቻል የዜጎች አመለካከትን መቅረጽ የሚያስችሉ በእያንዳንዱ ጥቃቅን ስፔሲፊክና ዝርዝር ጉዳዮች ላይ ሰዎች መረጃ ኖሯቸው ከዛ መረጃ ደግሞ ተነስተው አመለካከትና ግንዛቤ እንዲያዳብሩ መስራት ይጠበቃል ከሚዲያው ህዳሴ ግድብን ስናሳካ አንዱ ትልቅ አበርክቶ የነበረው የህዝብ ድጋፍ ነው፣ የአመለካከት እና የአቋም አንድነት። ከዚያ ባሻገር ደግሞ ህዝቡ ባለው አቅም ልክ ድጋፍ አድርጓል፣ ለግሷል። የዚህ ደግሞ ውጤቱ አንዱ የጋራ አቋምና አመለካከትም እያዙ ነው። ይሄ ደግሞ ከየትም አይመጣም፣ መረጃን ለብዙሀን ዘንድ ማድረስ በተቻለበት ልክ እና በተገኘው ውጤትም ጭምር ነው። ስለዚህ አሁንም እንደ ሀገር ያሉ ብዙ ፍላጎቶች፣ ብሔራዊ ጉዳዮችና ትልልቅ ሀገራዊ ፍላጎቶች አሉ። ከዚህ ውስጥ አንዱ ኢትዮጵያ የባህር በር የማግኘት መብት ነው። ይሄ ደግሞ ኢትዮጵያ በታሪክ አጋጣሚ እና በየትኛውም ምክንያት የባለሆነ መንገድ ያጣቸውን መብት ከማስጠበቅ አንጻር ከሚዲያ በላይ መጀመሪያ ግንባር ቀደም ሆኖ ያንን መብት ለማስጠበቅ እና ለማስከበር ወሳኝ ሚና ያለው አካል የለም። አንዱ ወሳኝ ሚና ካላቸው ውስጥ አንዱ ሚዲያ ነው ማለት ነው። ለዚህ ደግሞ ኢትዮጵያውያን በጋራ የባህር በር ጉዳይ ምን ያክል ህልውናችን ነው በቀጣይ እስካሁን ለነበሩብን ጫናዎች በቀጣይ ለምንፈልጋቸው ትልልቅ ኢኮኖሚ እድሎች አሁንም ያለው እያደገ ያለው ኢኮኖሚ ለሚፈልገው የባህር በር አክሰስና አጠቃላይ ፍላጎታችን የባህር በር መኖር ያለውን ወሳኝ ሚና በግልጽ በሰፊው በተለያዩ ጉዳዮች ላይ ተንትኖ መረጃን ለብዙሀን ዘንድ ማድረስ ከሚዲያዎቻችን ይጠበቃል። ኢትዮጵያ ያላት በዲፕሎማሲው መስክ ከዓለም አቀፍ ሕጎችም አንጻር ጥያቄዎቿን በሰፊው ማቅረብ የምችልበት ያላትን ሀቅ በሰፊው ተንትና ማስረዳት የምችልባቸው ጉዳዮችን ለብዙሀን ከማስገንዘብ አንጻር ማህበረሰብን በዛ ልክ በሰፊው መረጃው እንዲኖረው ከማድረግ አንጻር ወሳኝ ድርሻ አለው። ይሄ ደግሞ በአንድ ሀገር ጠንካራ አቋም ሲያዘበት ህዝባችን የባህር በር ወሳኝነት ጉዳይን በመገናኛ ብዙሀን መረጃዎች የተነሳ በሰፊው ጠንቅቆ ተገንዝቦ ሲገኝ ዲፕሎማሲያዊ ጥረትና ስራውንም በዛ ልክ ማጠናከር የሚችል ትልቅ ጉልበትም ጭምር ነው ማለት ነው። ስለዚህ በጋራ ደግሞ ወክለውን ይህንን ለማሳካት የሚሰራው መንግስት ነው። እንደ ሀገር ይሄ ትልቅ ራሱን የቻለ አስተዋጽኦና ጥንካሬ የሚፈጥር ነው። ብሔራዊ ጥቅም በማስጠበቅ በኩል ሚዲያዎች ያልሰሩባት ሀገር ብሔራዊ ጥቅሟ ልታሳካ ትችልም። በመሆኑም እንደ ሀገርኛ የአመለካከት ለውጥ፣ የአመለካከት አንድነት፣ ጋራ አመለካከት፣ ጠንካራ አመለካከት እንዲኖረን ሚዲያዎቻችን ወሳኝ ድርሻ አላቸው። የሀገራችን መገናኛ ብዙሀን በዋናነት ደግሞ መረጃዎችን የሚያሰራጩበት አላማ ህዝብን ጥቅም ማዕከል አድርገው ነው ፐብሊክ ኢንትረስትን ማዕከል አድርገው ነው። ከዛ በተቃራኒ በርግጥ ያው የህዝብ ሚዲያዎቹ አላማቸው የሚቃኘው ከኤዲቶሪያል ፖሊሲያቸው ነው። ኤዲቶሪያል ፖሊሲያቸው ደግሞ በዋናነት መሰረት የሚያደርገው የህዝብን ጥቅም መሰረት ያደረጉ መረጃዎችን ማንሸራሸር ላይ ነው። ከዚህ ባፈነገጠ ልናገኘው የምንችለው ማህበራዊ ሚዲያው ላይ ነው። ይህንን ደግሞ ማህበራዊ ሚዲያው ላይ ሊሰራጩ የሚችሉ ከዚህ አንጻር አሉታ የሆኑ ጉዳዮችን ማህበረሰቡ ራሱ ማረም የሚችልበትን የመገናኛ ብዙሀን ንቃት፣ የሚዲያ አስተምህሮ ሚዲያ ሊትሬሲ የምንለውን ማስፋት ያስፈልጋል። በተለይ በዋናነት ታዳሚዎች መረዳት ያለባቸው ነገር ማንኛውም መረጃ ሲሰራጭ ራሱን የቻለ ዓላማ አለው በታደሙት ሰዎች ወይም ደግሞ ማህበረሰቦች አእምሮ ዘንድ ተወስዶ እንዲያመጣው የሚፈለገው የተጽዕኖ እና የአመለካከት ለውጥ አለ። ስለዚህ ወደ ማህበራዊ ሚዲያ ስናመጣው የመረጃው ዓላማ እንደየ ፕላትፎርሞቹ ላይ እንዳሉ ብዙ ተከታይ እንዳላቸው ሰዎች የግል ፍላጎትና አመለካከት ይወሰናል ማለት ነው። ወደ መደበኛ መገናኛ ብዙሀን ስናመጣው ግን መረጃዎች የሚሰራጩበት ዓላማ ኤዲቶሪያል ፖሊሲያቸውን መሰረት ያደረገ ነው። የኤዲቶሪያል ፖሊሲያቸው ደግሞ በእርግጥም በትክክልም ሙያዊ መርህን አክብሮ ለብዙሃን ጥቅም የሚለውን እይታ መሰረት ያደረገ መሆን አለበት። ነውም የአብዛኞቹ የሀገራችን ኦልሞስት የሁሉም የሀገራችን የመደበኛ መገናኛ ብዙሃን ተቋማት የኤዲቶሪያል ፖሊሲ ሰነዶች እንደሚያሳዩት ማለት ነው። ስለዚህ ከዚህ አንጻር ከዚህ ዓላማ ውጭ የሚሰራጩ መልእክቶች ያሉበት ማህበራዊ ሚዲያው ላይ ምንም አይነት መልእክት እንደየአካውንቱ አካውንቱ ባለቤት እንደየታዋቂው ሰው ባለቤት ፍላጎት አውዱ ሊቀየር ሊጋንን ሊንኳሰስ በሚችል መልኩ ስለ አንድ ጉዳይ መረጃዎች ሊሰራጩ ይችላሉ። እውነታው ምንም ሊሆን ይችላል። ነገር ግን መረጃውን የሚያሰራጩ አካላት እውነታው እንዲታሰብ እንዲታይ በሚፈልጉበት አግባብ ሊቃኝ ይችላል እና ከዚያ አንጻር የመገናኛ ብዙሀን ንቃት አስተምህሮን ማዳበር ያስፈልጋል። የሚዲያ ሊትሬሲ እውቀትን ማዳበር ያስፈልጋል። እዚሁም ላይ የሚዲያ ተቋማት ራሱን የቻለ ሚና አላቸው። ከመረጃዎች ትክክለኝነት አንጻር ማህበረሰባችን ምክንያታዊና ና መርህን መሰረት አድርጎ የሚገመግብ እንዲሆን አስችሎ ከመገንባት ከመቅረጽ አንጻር ወሳኝ ድርሻ አላቸው። መልካም ጋዜጠኛና መምህር ዳኛቸው አበራ በጣም ነው የምናመሰግነው። ጥሩ ሀሳብ ነው ያጋሩን። ከሀረር ስቱዲዮ መልካም ጊዜ ይሁንልዎት። አመሰግናለሁ።